ጋይስ ይሄ ጉድ ጉድ ጉድ ጉድ ጉድ ያስብላል ነው የሚያስብለው። በኢየሱስ ክርስቶስ ስም የዚች እህቴን ታሪክ ዛሬ ሀቢባ ቤት ሰምቼ ሰምቶ መጨረስ ራሱ ነው የከበደኝ ሰምቶ መጨረስ ራሱ ነው የከበደኝ። ከራሷ አንደበት ብትሰሙት የተሻለ ነው። በወንድሟ ተደፍራ ነው። ፓርት ዋን ፓርት ቱ እያልኩኝ አመጣላችኋለሁኝ። አዳምጡ፣ ቪዲዮውን ሼር አድርጉ ድምፅ ሁኑኝ ብላለች። እውነታው እስከሚታወቅ እስከሚረጋገጥ ድረስ አትፍረዱ፣ ግን ሼር አድርጉ። ሼር አድርጉና ለሚመለከተው አካል አድርሱላት። ስሟት የምትለውን ነገር። በወንድሟ ተደፍራ ነው። እየሆነባት ያለውን እየተደረገባት ያለውን ሂደቶች ከራሷ አንደበት ስሙ። በእኔ አእምርም ብናገርም አዳምጧት። አውጥቼ በሞትስ ብዬ አስቤ ሚዲያዎች ሲጠሩኝ አልሄድኩም እስካሁን ግን ቀስ እያልኩ ቲክቶክ ላይ ግን ያለውን ነገር እየገለጽኩኝ አትሊስት አሁን ሰፈሩ አውቋል የሰፈሩ ሰው ያውቃል ስለዚህ ትንሽ ሰዎች የሆነ ነገር ቢፈጠር ኖ እቺ ልጅ የሞተችው በዚህ ኬዝ ነው ብለው ቤተሰብን አይለቁም ነገር ግን አቢባዬ ከሞትኩ በኋላ ምን ዋጋ አለው ዋጋ እኮ የለውም እውነት እውነት ነው የምነግርሽ። የሰፈር ሰው ምን ይላል? የሰፈር ሰው የሰፈር ሰው ኦልሬዲ ልጁ ሆነ ያወቀው መቼ ነው? በስቴፕ ንገሪኝ ፕሊዝ። መቼ ነው የሰፈር ሰው ያወቀው እውነታውን? የሰፈር ሰው መቼ መሰለሽ ያወቀው? ከሁለት ሺህ ከሁለት ሺህ አስራ አንድ በኋላ በምን አጋጣሚ የሰፈር ሰው አወቀ? ይሄ በቃ ሁሌ ስደበደብ፣ ሁሌ ስመታ፣ ሁሌ የሆነ ነገር ሆኜ ሲያዩ ለምንድን ነው አንቺ የተለየሽ ሰውነሽ ወይ ለምንድን ነው እንደዚህ የሚያደርጉሽ ሲሉኝ ነገርኳቸው ለአንዳንድ ሰዎች ለተወሰነ ሰዎች ተናገርኩና ቲክቶክ ላይ ሙሉን አምና ወጣውኝ አምና ሙሉን የልጅ አባት እንደዚህ አርጎ የልጅ አባት አግብቶ ወልዶ አጠገብ ሚዲያ ላይ መውጣት ምንም አላሉ ምንም አላሉ የሚገርምሽ ምንም ነገር አልተናገሩ ጸጥን ያሉት የሁሉ አመት ያፈኑሽ ጉዳቸውን ሰው እንዳይሰማ ከነበረ ስታወጩ እንዴት ምንም አላሉ ምንም አላልኩም ጸጥ ነው ያሉት ምክንያቱም ይኸውልሽ በፊት ሰው አያውቅም ብንመታትም ብንገላትም አሁን ግን ሰው ስላወቀ ብለው ይፈራሉ ሰውም ቀስ እያለ እየሄደ እንዴ ይቺ ልጅ ብዙ ኃላፊነት አለባት አባቴን ይሉታል ተክሌ ይቺ ልጅ በደንብ ያዝ በጣም ብዙ ከባድ ኃላፊነት ይዛን ያለችው ምናምን እያሉ ቀስ ብለው ይናገሩታል ከዛ አዎ ብዙ ነገር ይዛለች ምናምን ሌላና ያልፋል ያደባብሰው ነው የሚያልፉት ሁሌ ግን እላለሁ እኔ ለአባቴ ቁጭ አድርጌ ነግረዋለሁ የዚህ ልጅ ነገር አስተካክሉም ሁላችሁም ኪሳችሁ መግባት አለባችሁ። ትምህርት ቤት ውሎ መምጣት አለበት። እንዴት አይፈልጉም? ይገርምሽ መጀመሪያ አሁን በሕግ ነው እነዚህ ሰዎች ሙሉ ቤተሰቡ በሕግ መጠየቅ አለበት። ስለ ገንዘብ አደለም እኛ እዚህ ጋር ልናወራ የተገናኘ ነው። ድምፅ ልንሆንሽ ነው። ስለዚህ ያልሺው ነገር ሁሉ ተፈጥሮብሽ ከሆነ ሕግ አለ። ሀገራችን ሕግ መኖሩን ማየት እንፈልጋለን። ሁላችንም ድምፅ ሆነ የደፈረሽ ወንድምሽ ለሕግ ቀርቦ ሁሉም ሙሉ ቤተሰቡ ይህንን ወንጀል ተፈጽሞብሽ በመደበቃቸው ይሄኮ ቀላል ነገር እኮ አይደለም ይሄ ዝም ብሎ አልጋ ምናምን ተብሎ የሚታለፍ ነገር እኮ አይደለም ይሄ ህይወት ነው የዚህ ልጅ ህይወት ሀያ ሰባት አመት ሙሉ ሳይማር ኦቲዝሞች ይማራሉ ኢትዮጵያ ውስጥ ሳይማር አንቺ እንደ ሴት በወንድምሽ በአስራ አምስት አመትሽ ተደፍረሽ ደብቂ ተብለሽ ቤት ውስጥ አዋልዳዎች ደብቃዎች ሲደበድቡሽ ሀያ ሰባት አመት አንቺም ልጅሽም ስትደበደቡ የኖራችሁበት ዋጋ በህግ ሙሉ ቤተሰቡ ተባባሪዎቹ ደፋሪው ሁሉም ይህንን ጉዳይ እያወቁ ዝም ያሉት ቤተሰቦች በአጠቃላይ በህግ መጠየቅ አለባቸው። አሁን ስለዚህ ጉዳይ እንጂ ማውራት ያለብን ስለ ቤት ዝናብ ማግባት ስለ አልጋ ምናምን አይደለም። እውነት ከሆነ ጉዳዩ ሙሉ የኢትዮጵያ ህዝብ ዝም አይልም። እኔም ቪዲዮ ሰራለሁ። ሁሉም አሁን ቅልቦችን ጥሩልኝ፣ ንጠሩልኝ። እኔም በዋትሳፕ ቪዲዮ በዋትሳፕ ቮይስ አድርጌ እጠራለሁ። ይኸውልሽ በእንዴት በዚህ ዘመን እንደዚህ አይነት ነገር ተሰርቶ ዝም ተብሎ የሚታለፈው ይኸውልሽ፣ አቢባዬ ምን እንደሚለኝ ታውቂያለሽ? ህግ ጋር ብትሄጂ አለ ወይም ደግሞ ፍርድ ቤት ወይ፣ እንደዚህ ብትከሽኝ ሁለታችንም ነን የምንዋረደው። እኔ ብቻ አይደለም የምዋረደው፣ አንቺ ምን ነሽ የምትዋረጅው? እኔ ህይወቴን አበላሽ ብያሃለው ወይ? በዛ እድሜ ህይወቴን አበላሽ ብያሃለው? እንዲህ ነው የሚሉት። እንደዚህም ሽምግልናም ቁጭ ስንል አባቴ እኔን አይመለከትም። እኔ ይሄ ነገር ይፈጠራል አልኩም እና እዛ የፈጠራችሁን ነዘን እዛው ተነጋገሩ። እድሜ ለትምህርት ለአቅመ ሔዋን አልደረስኩም፣ አስራ ስምንት ዓመት አልሞላኝም፣ ተጠያቂ ነስቴው አይመለከተኝም ነው የሚሉሽ። ልክ እንደዚህ ነው ምላሽ ያገኘሁት ከቤተሰብ። እኮ ሙሉ ቤተሰቡ ወንጀልን በመደበቃቸው እነሱ ደበቁ አይደል፣ አንቺ እንዳታወጪው ደበቁት። ቤት ውስጥ አፍነው ቤት ውስጥ እንድትወልጂ አደረጉሽ። ልጅሽም ውጭ እንዳይታይ አካባቢ ሰው እንዳይታይ ደበቁት። ወንጀልን መደበቅ እኮ ወንጀል ነው። እሱን ፍርድ ቤት ሲቆሙ ፍርድ ቤት ሲቆሙ የእዛኔ ለፍርድ ቤት ይነግሩታል። ይህንን ያሉትን ቃል አትጎትተኝ። አሁን ሰሞኑን በደረሰብኝ ራሱ የሚገርምሽ በቃ ይህንን ነገር እኔ ህግ እንዲፈታው ነው የምፈልገው ብዬ ታሰረ። ይሄ የደበደበኝ ሰው ማለት ነው ሲታሰር። ተረባርበው መጡ አባቴ ግሬ ላይ ወደቀ ምናምን ሲለኝ እኔ ከልጅነት ጀምሮ ተበድያለሁ ልጄ ተበድሏል ልጄ ጋር ተደርሷል ብዙ ነገር ደርሶብኛል እኔ ህይወት አያሳዝንም ወይ ስለው እኔ በነፃ እንድትኖሩ ቤት ሰጥቼ ያኖርኩኝ እሱ የሚያየው እኔ ቤታችሁን ቤት እኮ ለቆ ሊወጣ ይችላል የዚህ ልጅ ህይወት ስለዚህ ልጅ ህይወት ነው ማውራው በዚህ እድሜ አዋርደሽኝ የኔን ውርደት የምትፈልጊ ትባያለሽ እኔ ውርደታችሁንም ክብራችሁንም አይደለም የምፈልገው እኔ የምፈልገው ፍትህ እኔ የምፈልገው ልጄ እንዲወጣ ልጄ እንዲማር ነው የምፈልገው ብዬ ተናገርኩኝ። ግን ማንም አልሰማኝም። አሁን አንድ የሚፈሩት ነገር አለ። ገብቶሻል? አቢባይ አንድ የሚፈሩት ነገር ምን መሰለሽ? ኦቲዝም ልጅ ማለት ለነሱ ምንም የማያቅ በቃ የሆነ ተጨቁኖ ነው የሚኖር ነው። እኔ ደግሞ ልጁ በደንብ እንደሚያቃቃለሁ። ምናልባት ሊንኬን ከላኩልሽ ሰዎች ሁሉንም ውስጥ ገብተሽ ቪዲዮ ማየት ትችያለሽ። በጣም ሰርቼበታለሁ። የተወሰነ ቁጥሩን ላስተምረዋለሁኝ ያ ቃል በደንብ አንደርስታንድ ያደርጋል። በደንብ ትንሽ ደግሞ እገዛ ቢደረግለት ኮምፕሊትሊ የሚቀየር ልጅ ነው። ይዤ አለሁት ከወጣ ነገ እንደሚያጠፋቸው ነው የሚያቀ እኔ የማውቀው። እነሱ ግን ይህን ነገር አልተረዱም። በቃ ያ ነው ችግሩ ይኸውልሽ